ቆይ በመጀመሪያ ማን ይጨፍን? እሷ እሷ አትጨፍን። አይደለም፣ አንተ ጨፍን። ጌታን አንተ ጨፍን። ምን አገባ ግን አንተ። ወይኔ በቃ እሷ ምግብ እኔ እኔ ታቀኛለ አይደል? አዎ ታቀኛለ። ማን ነበረ ቻች ስሟ? መውደድ የመዋደድ ኬላ መድረሻ ድንበሩ መናፈቅ እኮ ነው የፍቅር ደምስሩ። አለሽ ጨረቃ ላይ አለሽ ከየ ሰማዩ ሰላም፣ ሰላም ውድና እየተከበራችሁ የእኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ባል እንዴት ነው? እኛ ጋር አሪፍ ነበረ። አሪፍ፣ አሪፍ ጊዜ እያሳለፍን ነበረ። በጣም ደስ የሚሉ ጊዜዎች እያሳለፍን ነበረ። ደስ ብሎኛል። እነ ፋም ጋ ሄጄ ያው አሪፍ ጊዜ ያሳልፈናል። እሱም አሪፍ ነበረ። በጣም ተመችቶናል። ያው ብዙ ቦታ አብረን እየሄድን በጋራ አሪፍ ጊዜ እያሳለፍን ነበር። አሪፍ ጣፋጭ የሆነ ጊዜ አሳልፈናል። በጣም ደስ ብሎኛል። በጣም ነው መወዳችሁ ጓደኞቼ። እና ዛሬ ያው በአሪፍ ቪዲዮ ነው የመጣሁት። አሪፍ በጣም በቃ ደስ በሚል ቪዲዮ ነው የመጣሁት። ምን አሰብኩኝ? ያው ለብሩክ እና ለሀይሚ የሆነ ነገር ትንሽዬ ስጦታ፣ ያው እንደ ስጦታ ትንሽዬ ነገር አሰርቼ ልሰጣችሁ አሰብኩኝ። እና ያንን ደግሞ ያሰብኩት እንዴት መሰላችሁ ያው ሁለቱ አንድ ስለሆኑ አንድ የሚያደርጋቸውን አላቅም ብቻ ግን በጣም አሪፍ ነው ሲመጡ አሳያችኋለሁ ደስ ይላል አሪፍ ስጦታ ነው የሚሆንልኝ እና እንደዛ አስቤ ያለው እና ይህንን ስጦታ ለምን አስቤ እንደሰራው እንዴት አስቤ እንዳሰራውላቸው ስነግራችሁ ያው ሁለቱ አንድ እንዲሆኑ እንዲለያዩ ስለማልፈልግ ሰላም እንዲሆኑ ስለምፈልግ፣ አንዷ በዚህ ስጦታ እሱ እሷን እንዲያስብ እሷ ደግሞ እሱን እንድታስብ በሚል ሀሳብ ነው ይህንን ስጦታ ልሰጣቸው የወሰንኩት። እና በጣም ነው መወዳቸው፣ በጣም ነው ማከብራቸው። እንዲለያዩ አልፈልግም። ሀይሚና ብሩኬ አንድ ናቸው እንዲለያዩ ስለማልፈልግ ነው አሁን ይሄን ስጦታ ለሁለቱም ሰጣቸው እና እናንተንም ደስ ይላቸዋል ብዬ አስባለሁ እኔንም በጣም ነው ደስ ያለኝ እንደዚህ ላደርግላቸው በመወሰኔ የራሱ እኔ በጣም ደስ ብሎኛል እነሱም ደግሞ ደስ እንደሚላቸው ተስፋ አደርጋለሁ እናንተም ደስ ይላቸዋል ብዬ ጠብቃለሁ እና ምን መሰላችሁ ስጦታው ያው ከመምጣታቸው ለነሱ ከማሳየቴ በፊት ለእናንተ ባሳያችሁ አሪፍ ይመስለኛል እና ለእናንተ ላሳያችሁና ምን እንደሚመስላችሁ ኮሜንት ላይ እየጻፋችሁልኝ ይሄ ነው። ከዛ ምን አለ ውስጡ ሀብል አለ፣ ሀብል አለው። ያው ይሄኛው ቢ ኤች ይላል ለብሩኬ ነው። ቢ ማለት ብሩኬ፣ ኤች ማለት ደግሞ ሀይሚ ያው የብሩክ እና የሃይሚ ማለት ነው። ለሃይሚ ደሞ ለሃይሚ ደሞ በራሷ ስም ምንድነው የተተባተበው? ለሷ ደግሞ ቢኤች ሚል ብሩክ ሃይሚ የሚል ለሁለቱ አንድ አይነት ለሱ ኤች ቢ ለሷ ደግሞ ቢ ኤች ብዬ የሱን ለሷ የሱን ስም አስቀድሜ ለሱ ደግሞ የእሷን ስም አስቀድሜ ነው ያሰራውላቸው እና ደስ ይላቸዋል ብዬ ጠብቃለው። ያው እናንተም ደስ ይላቸዋል ያው ብዙዎቻችሁ እንደምትፈልጉት አቃለው። እንዲ እንዲሆን እንዲ እንዲፈጠር እንደምትፈልጉ አቃለው። እና እነሱ ሲመጡ አላቅም ብቻ ደስ ይላቸዋል። ከዚህም የተሻለ ያው ወስጄ ምሳ ልጋብዛቸው እችላለሁ። አሪፍ ከተመቻቸው ያው ደስ ካላቸው ስጦታው ደስ ብሎናል እንዲ እንዲ እናመሰግናለን ምናምን ካሉኝ ወስጄ ሁለቱንም ሳጋብዛቸዋለሁ አሪፍ ጊዜ እናሳልፋለን ብዬ አስባለሁ እና እስኪመጡ እንጠብቅ። ሲመጡ ያው አብረን እናያለን። የመዋደድ ኬላ ምድርሻ ድንበሩ መናፈቅ እኮ ነው የፍቅር ደም ስሩ። አለሽ ጨረቃና ያለሽ ከሰማዩ የትም አይሻለው የኔ ክፋይ ሙሉ የጤዛ ላይ ውሃ እንክብል ጠብታ ከነፋሲ አዋለ ሰምበሌት ሹክሹክታ ከአንደኛው ትንፋሽ አንደኛው ሲቀጥ ጠፍተሻል፣ ለእግዚአብሔር ተመችቶሻል

እ ወጣኔ እንዳልተንከባከባችሁኝ። አንተ ደግሞ ምንም አልከሳም፣ አሪፍ ነህ። እንደዚህ ነው የሚያምርብህ። ሙጥጥ አላልኩም። እንደዚህ ነው ሸበላ የምትሆኑ። አሪፍ ላይ ነህ አንተ። በጣም አሪፍ ላይ ነሽ። እሱ አሪፍ ላይ ነው። አንቺ በጣም አሪፍ ላይ ነሽ። ዋው በጣም ነው። በነገራችን ላይ ሀብ በጣም ነው የተሰማው። እንዴት ትናንት ያደረጉት ነገር አውራጭ ወራ እንዴ ይሁዲ ወራች በጣም ደብሮታል። እንደዛ ማድረግ አልነበረበትም። አስተናገደሽ ለምን መጣሽ? ቤታ ላይ አ ወጡ ጎርንቷል። አልበላም የኛ ቢ አልጎረና ወጡ አይ ይጣፍጣል። እጅሽ ይባረክ፣ እጅሽ ይባረክ። ጎርንቷል ወጡ እንዳትመጪ አላት የኔም ሰርጌ ቀን እንዳትነኪ ወጥ ጋሽ አላት ወይኔ

እኛም ሰፈር ባሱ ትባላለች አለ። እንደ ሰፈ እንደ ሀገሩ ይለያያል። እኛ ሰፈር ማነው? አይ በቃ እኔ ግን ቤተሰቦች

ግን ክዳኛ አለች፣ ጣል ጣል አድርጋኛ አለች ምናምን። ሁላችንም ምን ልትይ ነው? አቃጣሪ አለ። እኔም በጣም ነግሬሻለሁ። ደግሞ አሁን ያለሁት እና ቤተሰብ ጋር ስትሆን እና ቤተሰብ ጋር ስትሆኝ እኛ ተኝተሽ ነው የምትበይው ይሄን ምግብ ጨረሰችው። አራል ፋሚሊያ እውነት በጣም ደስ ብሎኛል። አሁን በቃ ሀፒታይቴ ራሱ ተከፍቷል፣ እየበላው እግዚአብሔር ይመስገን፣ ይጠብቀን። እንዳትወጣኝ በቁሜ አሁን አንተ ምን አንተ እየከሳ ነው ምን ይዋጣል፣ አጥንት እንዴት እንደምወፍር አሳይሻለሁ። ይሁንል እኔ ብቻ ፍራንክ አታድርጉኝ፣ ከወንድም ጋር ከታላቅ እየወንድም ጋር ፍራንክ አታድርጉኝ ሻለ እንደ እምትንበጫበጭ ግን ኖርማል ሰው ነው። መሌም ፈርታው እኮ ነው። ሀብቴ ያስፈራል። ሀብቴ በጣም ሲሪየስ ሆኖ ማርያምን። አሁን እኔ ደግሞ ሀብቴ በጣም ነው የሚቀለው። አሁን በጣም ጥሩ ሆኖ ነው እንጂ እንደ መሌ ተጫዋች እና ደግሞ ያው የሆነ ነገር ሲፈጠርም ሀይሚ ምን ሀል ፒስ ነገር አለ፣ እስኪ አሳውቂኝ ይለኛል። ለእዛ ነው የሆነ ነገር ስታደርግ እናገርልሀለሁ እኔ ምን እናገራለሁ? ለማን እናገራለሁ? ለማን ጋሽዬ ምትናገር? ባ ጋ አረ ነው። እሺ አንድ ደስ አይለኝም ነው። እንደው አይ ጋሽዬ በልጁ አይጨክንም። በኔ እኔ ላይ ባይዘው ትሸነፋለን ነው። መጨረሻ ላይ ራስህ ነው የምትገረጣው። ራስህ ትገረጣለህ። እርግጠኛ ነሽ? እውነት ማይሆን ነገር አጀምር። ራስህ ነው የምትገረጣው። እርግጠኛ ነሽ? አንቺ የምር ሹር ነሽ? እኔ ሚስቲ አቅዶ ሊያደርግልሽ ነው ታይ። አንቺ አንተ ይልቅ እኮ እኔ እቀርባለሁ። አሁን እኔ ማታ ገብቼ እኮ ጋሽዬን መጀንጀን ማሳመን የምችለው እኮ እኔ ነኝ። የፈለግ አሳምኜ እኔ አሁን ሂጂ፣ አሳምኝ እስኪ ቢሆን ታያለሽ ወይስ ምንድናወታቸእኔ ስቀልድ ነው። ካሜራ ፊት አላወጣም ፋይል እና ዛሬ ለምን ፈለከን አትሉም እንዴ? ለምንድን ነው ግን አትጠይቁኝ። ወይኔ ለምንድ ነው የጠራህን? ለምንድ ነው ካሜራ ፊት የጠራህን? አስበነው ያለ ለምንድ ነው የፈለከን? ምንድነው? ምንድነው ሀሳብ? ምንድነው ሀሳብ

ግን በጣም እ ፍ ነቲ ኢንቦክስ አይ አትቀየመኝ እኮ ግን አሪፍ ለምን እንደ እንቁላል እንደዚህ አልሆንም?

እና ጊዜ የለኝም። በእያመጣጠን ሚዛን እንዲህ ሲል እንዳይከፋ ሙሽ እዛ ምሳ ስበላ ቁርስ ደግሞ አንቺ ያው ምን ማድረግ እንዳለብሽ ታውቂያለሽ። ሙሽ ጋር ስትመጪ እኛን እዛ ነው እኔ ከነጋ ማርያምን፣ እኛ ቤቴ ከባል ጫማ እየጨረ መኪና አለው ለካ፣ እግር ቀጠነ ትለዋለች። በመኪና እየሄደ ነው የሚረግጥበት ነዳጅ የሚሰጥበት እና እሱ ታዲያ ለእግር ጡንቻ አሪፍ ነው። ሁሉ እራሱ እንትን እያለ ነው ሶሉ እራሱ እየሳሳለሁ አይ፣ በቃ ይህች ጥጋብ ሌላ ነገር እያስወራት። ለማንኛውም ለምንድን ነው የጠራኋችሁ ግን? ለምንድን ነው ናፍቃችሁ ነው። ብቻ ግን በጣም ለአሪፍ ነገር ነው የፈለግኳችሁ። በጣም በቃ ደስ ይላቸዋል ብዬሽ አስባለሁ። አሪፍ ነገር ነው ያለች። አንቺ ግን ይመጣዋል። ሁሌ ነው እምመጣው ፍፄ። አረ እንዴ ማመን አለባችሁ። መኑ ሁለታችሁም አይናችሁን ጨፍኑ። ቆይ በመጀመሪያ ማን ይጨፍን? አይደለም አንተ ጨፍን። ጌታን አንተ ጨፍን። አንተ ጨፍን። ምን አገባህ? እኔ እኔ እኮ ልትሰጥ ነው። አንተ ጨፍን። አይ አይደለም፣ ጌታን አንተ ጨፍን። እሺ እኔ ለእሷ ሰጥቻት ነው እንትን የምለው፣ አንቺ እንዳትጨፍኝ። እኔ አልጨፍንም ግን እንዴት ነው ነገሩ? በቃ እሷ ትጨፍን።

ጨፍን በቃ ግራ ገባኝ እኮ። እንዴት እራሱ እንደሚስት አንድ ብቶ አንድ ብቶ ኖርማል ነበር። ጨፍን ሁለት ሆናችሁ ምን እንደማደርግ እራሱ ግራ ገባኝ። አሁን አይነን ጨፍን

ብሩኬን መግለጥ እንደሚችል ስላመነ አይኑን በእጁ ነው የያዘው። ታውቂያለሽ፣ ፈርተው ነዋ አይኑን ፈርተው ነዋ። ግለጥ ግለጥ ይለኛል ብላ ቀይ እየታየኝ ነው። ምንድነው የተወሳሰበው? በእግዚአብሔር በቃ ስትነቃት፣ እጅን እጅን እጅን እጅን እጅን እጅን እጠፈው። ከዛ ግለጡ ሁለታችሁም አይናችሁን ግለጡ። እኔ ማንከፈቻለሽ። አንቺ እንዳትከፍቺ ጨፍኝ ተብለሻል፣ በቃ

ይሄ ግን አላቀፈኝም። አንቺ ይሄ እና ደስ ካላችሁ፣ በዚህ አጋጣሚ ደግሞ ያው ምሳም ተጋብዛችሁ እኔ ባለጣት ደፍተሩ ነበር ቀጥ ምሳ ልጋብዛችሁ። አታበይኝም? ይቅርብና አንብላ።

በፍቅር ህይወቴ ላኖረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ዮት ብዙ ነው፣ ልንገር ካየኋቸው ሁሉ አንተ ትለያለ ከፊ ባይወጣም ማዘን መደሰቴ ፊቴን አይተ ብቻ ታውቃለ ስሜቴ ከነገር ባህሪ ማርኮኛል ካንተው ይሁን በፍቅር አስሮኛል ዛሬ ባንተ በጣም ረክቻለው። ነገ ማብረ ሰላም አገኛለ የነገን ማወቅ ፈለኩ መጪውን ማየት ና